ስልካችሁን መክፈት ከፈለጋችሁ ልክ እንደዚህ ደብል ታብ አርጋችሁ መክፈት ከፈለጋችሁ፣ እንዲሁም ደግሞ ለመዝጋት ስትፈልጉም ደብል ታብ አርጋችሁ መዝጋት ከፈለጋችሁ እንዴት ማስተካከል እንደምትችሉ አሳያችኋለሁ ማለት ነው። ይሄንን የምናስተካክለው ሴቲንግ ውስጥ ገብተን ነው የምናስተካክለው። ስለዚህ ሴቲንግ ውስጥ እንግባ። ከገባን በኋላ ወደ ታች እንወርድና እዚች ጋር አድቫንስድ ፊውቸርስ የሚላለ እሱን ነብተን እንገባለን ማለት ነው። ከገባን በኋላ ትንሽ ወደ ታች እንወርድና ሞሽን ንድ ገስቸርስ የሚላለ እሱን አንዴ ነካ አድርገን እንገባለን ማለት ነው። ከገባም በኋላ ሁለተኛ ላይ ያለው ደብል ታብቱ ተርን ኦን ስክሪን የሚላለ እሱን ጠፍቶ ከሆነ እናበራዋለን ማለት ነው። ሶስተኛ ላይም ያለው ደብል ታብቱ ተርን ኦፍ ስክሪን የሚላለ እሱንም ጠፍቶ ከሆነ እናበራዋለን ማለት ነው። ስለዚህ ሁለቱን ከበሩ ስንዘጋም ስንከፍትም ደብል ታፕ አድርገን መክፈት እንችላለን ማለት ነው። አንዱን መጠቀም ከፈለጋችሁ ደግሞ አንዱን ብቻ መጠቀም ትችላላችሁ። ለምሳሌ ስክሪኑን ለማብራት ብቻ ከሆነ እሱን አብረታችሁ የታችኛውን ማጥፋት ትችላላችሁ ማለት ነው። እስክሪኑን ለማጥፋት ብቻ ከሆነ የታችኛዋን ተርን ኦፍ የምትለዋን እናበራትና ያኛውን እናጠፋለን ማለት ነው። ስለዚህ እንደዚህ አድርገን መጠቀም እንችላለን ማለት ነው።